ሴራ ሴራ ምንድን ምንድነው ሴራ ማለት የሐላባ ዘመን መለወጫ በዓል ነው ልዩ በዓላችንን የምናስተዋወቅበት ኢትዮጵያ አንድነታችንን የምናሳይበት ሁላችንም የምንገናኝበት እነሆ ይህ ይሄ ታላቅ ቀን ደረሰ የሚመጣው ዲሴምበር ሃያ በአላይን ስፖርት ሌክስ ስቴዲየም ከሀገር ቤት ጥሪ በተደረገላቸው ታላላቅ ባለስልጣናት እና ዲፕሎማቶች በተገኙበት በታላቅ ድምቀት ይከበራል በእለቱ የምንወዳቸውና የምናከብራቸው የበዓል ዘፋኞች ይገኛሉ በተጨማሪም የኳስ ውድድርና የባህል ምግቦችን አዘጋጅተን እናንተን እንጠብቃችኋለን። እንኳን አደረሳችሁ፣ እንኳን አደረሰን።